ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ጸጋ ብዙ ምረት የሰጣችሁ በጎነቱ ያልተለየን ያልተለያችሁ መስቀል ላይ በተሰቀለ ጊዜ እዳ ሲከፍል እዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ የአንዲቷ ቤተክርስቲያን ልጆች የህብረት የሰላም ልጆች እንደምንቆያችሁ፣ ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከመንፈስ ቅዱስ ጋር ስሙ ለዘላለም እየተወደደ የተመሰገነ ይሁን። ይህንን ትምህርት የሚሰማ ምናልባት ቤተሰብ ሳይሆን የሚሰማ ይኖራሉ ብዬ አላስብም። ቤተሰብ ሆናችሁ አብራችሁ የምትቀላቀሉ ብዙ በረከትን ብዙ ጸጋ ያለበትን እዚያ ቃል የሰማችሁ ቆይታችሁ የምትወዱት የምታመሰግኑት ቤት ይሆናል። ና ቤተሰብ ሆናችሁ እንድታልፉ በታላቅ አክብሎ ጠይቃችኋለሁ። እግዚአብሔር ዘራችሁን እናንተን ይባርክ። ጌታችን ኢየሱስ ክርስቶስ ለአንድ ሰው የመለሰለትን አስገራሚ መልስ ነው። ዛሬ ከህይወታችን አንጻር የምንመለከተው ማቴዎስ ወንጌል ምዕራፍ 8 ቁጥር 19 እስከ 20። አንድ ጻፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱ የሚያስጠጋበት የለውም አለው። እንግዲህ እግዚአብሔር ልጆች፣ ታሪክ ዝርዝር ታሪኩን ብዙ መናገር አያስፈልገንም። በዚህ ጉዳይ ላይ ግን ጌታ የመለሰለት መልስ ግን ህይወታችንን በጣም የሚነካ ቃል ስለሆነ እንካፈለዋለን። እንግዲህ ይሄ ጸሐፊ ከጌታ ጋር ተከትሎት መጥቶ የሚገባበት የሚወጣበት እንዲኖር ያው ፌመስ ዝነኛ መምህር ነበርና በጊዜው ጌታችን ከሱ ጋር መዋል ክብርም ስለሆነ መጥቶ የጠየቀው ለዚህ ነበር። ነገር ግን ጌታችን በሌላ መንገድ ለዓለም ሁሉ ሕዝብ የሚሆን የምስራች የሚሆን ወንጌልን ሰበከ። በዚህ ሰው የጥያቄ ምንድን ነው ጌታ ያለው? ለቀበሮዎች ጉድጓድ ለሰማይ ወፎችም መሳፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም። ተመልከቱ እንግዲህ የሰው ልጅ ራሱን የሚያስጠጋበት የሌለው ፍጥረት ቀበሮዎችና አእዋፍ ግን መጠጊያ ያላቸው መሆኑን ነው ጌታ የሚነግርን። ይህ በጣም አስገራሚ ነገር ነው። በመጀመሪያው የመጽሐፍ ቅዱስ ክፍል ዘፍጥረትን ስናጠና ፍጥረት አንድ ላይ እግዚአብሔር ከፈጠረው በኋላ ፍጥረትን ሰው ነው ግዙ ብዙም ተባዙን ግዙት ምድሯን ምሏት ብሎ ባርኮ ነበር የሰጠን። ግን ከውድቀት በኋላ የሰው ልጅ ይህን ስልጣኑን አቶ በምድር ላይ እሱ መጠጊያ የሌለው ነገር ግን እንስሶቹ ፍጡራኑ ግን መጠጊያ ያላቸው ሆኖ ተንከራታች ሆኖ እንደነበረ ሲያሳየ ቃል፣ በተጨማሪ ደግሞ ፍጡራኑ ለምሳሌ ቀበሮዎች ሮጠው አድነው ሮጠው ደግሞ የሚሸሸጉበት ዋሻ ጉድጓድ አላቸው። አዋፍ ለቅመው እንደገና የሚሳፈሩበት ጎጆ አላቸው። እነዚህ እንስሳት በሕይወታቸው ዘመን አለን የሚሉት ነገር አለ። አለን የሚሉት ነገር ግን በዚህ ዓለም ላይ የሚያበቃ የሚያከትም ነው። ሕይወታቸውም ደመነፍሳቸው ነው ነፍሳቸው። ከዛ በኋላ ዘላለማዊነት የላቸውም። ይበላሉ ይጠጣሉ። መሸሸጊያቸው ውስጥ ገብተው ይደበቃሉ፣ ይሸሸጋሉ በኋላ ደግሞ ይሞታሉ። ታሪካቸው ያበቃል። የሰው ልጅ ግን መጠጊያ የለው። የሰው ልጅ በዚህ ዓለም በዚህ በመሬታዊ ዓለም መጠጊያ የለው። ጌታ ኢየሱስ ክርስቶስ ለስነ ልቦና፣ ለስነ ህይወት ተመራማሪዎች፣ ለፈላስፎች በአጠቃላይ በሰው ህይወት ዙሪያ ለሚመራመሩ ተመራማሪዎች ቁርጥ ያለ መልስ የሰጠበት ቦታ ነው። በዚህ ዓለም ለሰው ልጅ መጠጊያ የለው። በዚህ ዓለም በሰው የሰው ልጅ ትልቁ ጥያቄው መጠጊያ ነው። ለምንድን ነው ሰው ብዙ ገንዘብ የሚያጠራቅመው ብዙ ገንዘብ ብዙ ገንዘብ ብዙ ገንዘብ ብዙ ገንዘብ መጠጊያ ፍለጋ ነው? መኖር የመኖር ፍላጎት ነው ለመኖር ዋስትና ፍለጋ ነው። ሰው ለምንድነው እጅግ በጣም ታዋቂ ከሆነ ሰው ጋራ ሲከተል የምታዩት መጠጊያ ፍለጋ ነው። ባለስልጣን ባለጊዜን የሚያገለግለው ቅዱስ ቅዱስ የሚለው ለምን ይመስላችኋል? ለመኖር ፍለጋ፣ መኖር ፍለጋ፣ መጠጊያ ፍለጋ። አለቃን ከሚገባው በላይ ጎንበስ ቀና እያለ ጠብር ግፍ እያለ በአለቃ ፊት ሞገስ ማግኘት የሚፈልግ አነሳሳተኛ መጠጊያ ፍለጋ ነው። ብዙ ሰዎች በሕይወታችን ውስጥ መጠጊያ ፍለጋ ነው የምንጨነቀው፣ የምንወጣው፣ የምንወርደው። ታመን ከሆነ ስፔሻሊስቱ በር ላይ ተሰልፈን እንውላለን። ተርበን ከሆነ ዳቦ የሚሰጠን ሰው በር ላይ ተቀምጠን እንውላለን። መጠጊያ ፍለጋ ነው። ግን ለሰው ልጅ መጠጊያ የለውም ይልናል ጌታ። ቀበሮዎች ያላቸውን ያክል ሰው በዚህ ዓለም መብት ቦታ የለውም። ግን ሰው በዚህ ዓለም ያለው ይመስለዋል። ብዙ ይለፋል፣ ብዙ ይደክማል። በሚኖርበት በሚለፋበት በሚኖርበት በሚደሰትበት ዕድሜ ደግሞ ተነጥቆ ይሄዳል። ወደዛኛው ዓለም ይሄዳል። ጠይቦ ሰሎሞን ከንቱ ነው ብሎ ከተናገራቸው ነገሮች አንዱ ሰው ብዙ ይደክማል፣ ግን ድካሙን ሌላው ይበላበታል ማለቱ ነው። ለምንድን ነው ብትሉ፣ ድካሙም ለሰው ልጅ መጠጊያ ሊሆነው አይችልም። ስለዚህ ይሄንን የምትሰሙ እግዚአብሔር ብሩካን፣ መጠጊያችሁ ማን ነው? የእናንተ መጠጊያ ማን ነው? ብሩካል እግዚአብሔር ልጆች፣ እንደው ከልባችሁ ከውስጣችሁ ይሄን ጥያቄ ስትመልሱ? መጠጊያ አላችሁ ሆይ፣ መሸሸጊያ ያላችሁ ሆይ፣ የደበቃችሁት ማምለጫ አላችሁ ሆይ፣ የሰራችሁት ስውር ቤት አላችሁ ሆይ። በክፉ ቀን የሚሆነኝ ወዳጅ አለኝ ብላችሁ ታስባላችሁ ሆይ፣ ቀን ሲጨልም የሚያበራልኝ ሰው አጠገቤ ይመጣላችሁ ታስባላችሁ ሆይ። እንኳን ሰው የራስህም ጥላ ይከዳህ የለም ወይ? ከመሸ በኋላ አደለ ዘማሪው ያለው ሰሞኑን ምን ያህል ዋስትና አለን እኛ በዚህ ዓለም ላይ መጠጊያ ሊሆንን የሚችል ነገር እንዳለን? ምን ያህል እኛ ዋስትና አለን? እግዚአብሔር ልጆች፣ ጌታችን በፍጹም የሰው ልጅ በምድር ላይ መጠጊያ የለውም ነው ያለው። ምድራዊ የሆነ መጠጊያ እንዳለን የምናስብ ሰዎች ከዛ መጠጊያ ጋር ዛሬ መፋታት አለብን። በፍጹም በዚህ ቀበሮች ይበልጡናል። በዚህ አዋህ ይበልጡናል። እኛ እንደነሱ አይደለን። ቤት አለን፣ ገንዘብ አለን፣ ስራ አለን፣ ስልጣን አለን፣ ክብር አለን፣ ትዳር አለን፣ ቤተሰብ አለን፣ ወዳጅ ዘመድ አለን። ብድራት የሰጠነው በጎ ያበደር ነው። ብዙ ጎረቤት ወዳጅ አለን፣ ግን መጠገ የለን የለን መጠገ በዚህ ዓለም መጠጊያ የለም። እያለን የሌለን በዚህ ቀበሮች ይበልጡናል የሰማይ አእዋፍም ይበልጡናል። ሰው ይውላችሁ በዚህ ዓለም ላይ መጠጊያ ከኖረው ደረጃው ከቀበሮዎችና ከአእዋፍ እኩል ከእንስሳዎች እኩል ነው ማለት ሰው አይደለም ማለት ሰው መጠጊያው መጠጊያው በዚህ ከዚህ ዓለም አይደለም። ከዚህ ዓለም መጠጊያ ካለው አንድ ሰው ደረጃው ከምድር ቀበሮዎችና ከሰማይ አእዋፍ እኩል ነው እንጂ ዘላለማዊ ክብር ያለው ፍጥረት አይወክልም አይመስልም። ታዲያ የሰው ልጅ መጠጊያ ታዲያ ማን ነው? እንዴት ነው የሚመጣው ብትሉ ዳዊት ዓይኖቼን ወደ ተራራ አነሳው፣ ረዴቴ ከወዴት ይመጣል? ረዴቴ ሰማይና ምድርን የሰራ እግዚአብሔር ነው፣ መጠጊያዬ እግዚአብሔር ነው ብሎ ይመልስልናል። እንግዲህ ለአዋፍ እግዚአብሔር መጠጊያ አይደለም። ለቀበሮች እግዚአብሔር መጠጊያ አይደለም። እግዚአብሔር መጠጊያ ነው ግን አይደለም፣ ለነሱ አይደለም፣ አያውቁትም። እግዚአብሔር የነሱ መጠጊያ እንደሆነ አዋፍ ቀበሮች አያውቁም። ሰው ግን ያውቃል። ሰው ስለሚያውቅ መጠጊያው የሰማይ አምላክ ብቻ ነው እንጂ ከምድር የሆነ ምንም አይነት መጠጊያ የለውም። መጽሐፍ ቅዱስ ስለዚህ ሲነግረን ስለ ሞዓባይቱ ሩት ሩት 2:12 ላይ እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን። ከምድር በታች መጠጊያዋ የእስራኤል አምላክ እግዚአብሔር። ከምድር በታች የሰው ልጅ መጠጊያ የሰማይ አምላክ እግዚአብሔር ብቻ ይላችሁ በዚህ ከቀበሮች እና ከዋፍ እንሻላለን ከእነሱም እንበልጣለን። የሰው ልጅ የህይወት መጠጊያ እውነተኛ መጠጊያ እውነተኛ መጠጊያ የሰማ አምላክ እግዚአብሔር። እግዚአብሔር ጠባቂ ነው ይላል ቅዱስ ዳዊት፣ ሁለተኛ ሳሚል 23 ላይ በእርሱም እታመናለሁ፣ ጋሻዬ ነው የረዴቴ ቀንድ ነው መጠጊያ መሸሸጊያዬ ነው። እግዚአብሔር ጠባቂ ነው። ከብዙ አይነት የህይወት ፈተና ይጠብቃል። ከማናቀው ካላሰብነው ይጠብቃል። ከተሰነዘረ ከተወረወረ ይጠብቃል። እግዚአብሔር እኛ ከማናየው ከብዙ ነገር ይጠብቃል። ክብር ምስጋና ይሁን። በእርሱም እታመናሉ። መታመን የሚገባው አይከዳም፣ አይተውም፣ አንድም ቀን እንቅልፍ አይወስደውም፣ አይኑን ከእኛ ላይ አይነቅልም። ይህን እርግጠኛ መሆን መታመን ጋሻዬና የረድኤቴ ቀንድ ነው። ጋሻ መከላከያ ነው። የሚወረወረን ነገር የምንመክትበት የምንከላከልበት ነው። መቼም የዚህ ዓለም አየሩ ጦር ሜዳ ነው። ይገርማቸው። በአየር ላይ ስልጣን ያለው አለቃ ሰራዊት አለ። የእግዚአብሔር ቅዱሳ መላእክት አሉ። እርስ በርሳቸው ይዋጋሉ። መላእክቱ በአየር ላይ ስልጣን ካለው መልክ ጋር ይዋጋሉ። ለማ ብለው ለእኛ ብለው ጸሎታችን እንዳያደርግ ጸሎት እንዳናቆም ጸሎት እንዳያደርግ ከሚከላከል፣ አምልኳችንን ሊሰብር ከሚታገል፣ ሕይወታችንን ከሚቃወም ጠላት ሁልጊዜ የሚጠብቀን እግዚአብሔር መልአኩን እየላከ ነው። ስለዚህ እግዚአብሔር ጋሻ ጋሻ ነው። የረድኤት ቀንድ ነው። የሚረዳ ቀንድ ነው። አቅም ስናጣ ቀንድ ኃይል ነው። መከላከያ ነው። ቀንድ ጉልበት ነው። አቅም ባጣን ቀን ጉልበት በከዳን ቀን እግዚአብሔር ቀርን ነው፣ ቀንድ ነው። እዚህ ነው አባቶች ስለ ክርስቶስ ኢየሱስ ሲናገሩ፣ ቀርነ መድኃኒት፣ የመድኃኒት ቀንድ። ዘካርያስ ስለ ኢየሱስ ክርስቶስ ሲናገር የመድኃኒት ቀንድ ብሎታል። መድኃኒት ነው፣ ቀንድ ነው። ለሚትልታም ለታማሙት፣ ፈውስ የሆነ መድኃኒት፣ ፈውስ የተሸከመ የመድኃኒት ቅባት ያለው ቀንድ ነው። ለሚገዳደሩን ደግሞ መውጊያ፣ መስበራ ቀንድ። እግዚአብሔር መጠጊያ ቀንድ ነው። እንደገና መጠጊያዬና መሸሸጊያዬ ነው። የሰው ልጅ መጠጊያ የለውም በዚህ ምድር። ነገር ግን ከሰማይ ከሰማያት በላይ ግን መጠጊያ አለን እኛ። ይሄም መጠጊያ መሸሸጊያ ነው ማምለጫ ነው። አንዳንድ ጊዜ የት ሂጂ ልረፍ ስንል፣ የት ሂጂ ልደበቅ ስንል ማረፊያችን መደበቂያችን ነው መጠጊያችን። ልብስ አድፏል ብሎ በር ማይዘጋ በድለሻል ብሎ ቁልፍ በር ላይ የማይቆልፍ ደጁ ክፍት የሆነ እጁ የተዘረጋ ጌታ የሰው ልጅ መጠጊያ እሱ ነው። ከምድር የሆነ ግን መጠጊያ ሰው የለው። እግዚአብሔር የሕይወት መጠጊያ የሕይወት መጠለያ። ሰው ልዩ የሚሆነው በእግዚአብሔር በመታመኑ ቀበሮዎች በዋሻቸውና በሚያድኑት አደን በጥርሳቸው በጥፍራቸው ይታመናል። አዕዋፍም በመብረራቸው ይታመናል። ሰው ግን ሰርቶ ለፍቶ አውቆ ተመራምሮ መውጫ መውረዱን አውቆ አይቶ ግን በእግዚአብሔር ይታመናል። አሁን አንዳንድ ሰው ከቀበሮ እኩል ከአዕዋፍ እኩል መኖር ሲፈልግ ታያላችሁ። የዩኒቨርስ አምላክ ነው። በዩኒቨርስቲ ያለው ሁሉ ነገር ስናዘው ይመጣል። ስለዚህ ዩኒቨርስ ነው አምላክ ይላል። ምድራዊ ነገር ምድራዊ ዋሻ መጠጊያ ነው ብሎ ያምናል። የዩኒቨርስን ፈጣሪ ግን እግዚአብሔርን ግን አምላክ አድርጎ የማመን ድፍረት እያጣ ስታዩት፣ ሰው ምን ያህል ከቀበሮና ከአዋፍ ኩን ለመሆን እንደሚሞክር ታያላችሁ። እግዚአብሔር ልጆች እኛ ሁላችን አንድ መጠጊያ ነው ያለ እሱም ከሰማይ በላይ ያለ አንድ መጠጊያ ያለ፣ እሱም በሰማያት አለ። ክብር ምስጋና። ምድራዊ መተማመኛ አለኝ የምንለው አለኝታ የለን። ካላችሁም ንሳ ግቡ፣ ካላችሁም ንሳ ግቡ። መጠጊያ አለኝ ካላችሁ ልባችሁ ካለ አፋችን አይደለም፣ አፋችንማ ችግር የለም ያታደላለው አሻ ልባችን ካለ በክፉ ቀንማ ከለ ያለልኝ እንዲህ በሆነ ቀንማ ከሌ ጋር ሄዳለሁ የምትሉ ምትሉ ሰዎች የምንል ሰዎች፣ ንስሐ እንግባ ንስሐ እንግባ፣ ወደ እግዚአብሔር እንመለስ። ሰው ልጅ በምድር ላይ መጠጊያ እንደሌለው እንወቅ። ሰማያዊ መጠጊያ፣ ሰማያዊ ረዴት ሰማያዊ አምላክ፣ ሰማያዊ ክብር ብቻ እንዳለን ተረድተን ራሳችንን በዚህ ልክ ልንጠብቀው፣ በዚህ ልክ ልናስጠጋው ይገባል። የሰማነውን በልቡናችን ይጻፍልን። መንፈስ ቅዱስ ይባርካችሁ። እግዚአብሔር ጸጋ ይነፋችን። መቤታችን ቤት በረከት የመላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።